ሁሌ ስለምናማርር ሁሌ ሐዘን ነው። ሁሌ ቤታችን ሐዘን፣ ኑሯችን ሐዘን ሐዘን ሐዘን ሐዘን። ለአይናችሁ አመስግኑት፣ ለምትተነፍሱት ትንፋሽ አመስግኑት፣ ለእግራችሁ እግዚአብሔርን አመስግኑት፣ ለእጃችሁ አመስግኑት። ሁሌ ደስ የማይል ህይወት በዚህ ዓለም ያላመሰገነ እንዴት የአመስጋኞች ከተማ ይገባል? አንዴ እንኳን ስለምትተነፍሱት ኦክስጅን አመስገናችሁ ታውቃላችሁ? ኮቪድን አስታውሱ ኦክስጅን ስንት ነው የተሸጠው? ሰዎች በሕይወትና በሞት መካከል ሆነው ለሚሉ አትንፋሽ ስንት ነው የከፈሉት? በነጻ ሰጥቷቸው እየተነፈሳችሁ ናቸው። ለእግራችሁ ቆጣሪ አልገጠመ፣ ለአይናችሁ አልገጠመ፣ ለጆሮአችሁ አልገጠመ፣ ላፋንቹ ላፍንጫችሁ አልገጠመ። በነጻ ሰጥቷችሁ እንኳን አመሰግንህ አለው የሚል ቃል እንኳን አፋችን አይወጣው። ሁሌ ማማረር በጣም ያሳዝናል። እስትንፋስ ያለው ሁሉ ማንን ያመስግን? እግዚአብሔርን ያመስግን ይላል እና